ከሰሞኑ ወደ አዲስ አበባ እየተመላለሱ ያሉት ጀነራሎች ጉዳይ ሰላም የሰጣቸው አይመስሉም። የኤርትራ ቤተ መንግሥትን ለከፍተኛ ፍርሃትና ድንጋጤን የዳረገው የጣሊያኑ ከኢትዮጵያ ጋር በባህር በር ጉዳይ ላይ ተስማምቶ ለመስራት ተፈራርመዋል። የአሜሪካው ኢትዮጵያ ወደ ቀይ ባህር መምጣቷ ለቀጠናው ሰላምና ደህንነት ዋስና እንደሆነ አንስተዋል። የፈረንሳዩ ኢትዮጵያ ወደ ዓለም አቀፍ የንግድ መስመር መምጣት እንዳለባት በጉልህ ተናግረዋል። ይህ ለኤርትራ ቤተ መንግሥት ጥሩ የሚባል ዜናማ አይደለም። መግለጫቸውን በነገራችን ላይ እነሱን መናገር ስለማይችሉ ኢትዮጵያ ወይ ደግሞ ብልጽግና ብለው ነው በእናንተው ኤጀንቶች ድምፃችን ታፍኖ ሀቃችን ታፍኖ እውነታችን ታፍኖ እንጂ የባህር በር ጥያቄ ሀገሩን ከሚወዱ ኢትዮጵያዊ ልብ ላይ ጠፍቶም ተፍቆም አያውቅም። ለሀገራቸው ጥቅም ደፍረው የሚዋደቁት ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ በድፍረት ጥያቄውን አነሱት። ታቡ መሆኑ ቀረ፣ ነውር መሆኑ ቀረ። ልባችን ላይ ያለ ጥያቄ ነው የተነሳው። ኢትዮጵያ በቀይ ባህር ላይ የባህር ባለቤት የነበረች ብሎም ከባህሩ በጣም በጥቂት ኪሎሜትሮች ርቀት ላይ የምትገኝ በባህሩ ላይ የሚፈጠሩ የትኛውንም አይነት አደጋዎች ኢሚዲየትሊ የሚያጠቋት ሀገር ናት። ሌላው የባህር ላይ ነው ጣና ቶችን ከመቶ ሀ በላይ የከፋ ነገር ይመጣ አይጠብቁንም። አቅም የላቸውም፣ ደካሞች ናቸው። እንጠብቅ ራሳችንን እንከላከል ወደዛ እንምጣ ስንልም አይፈቅድልንም። ተራጉብኝት ማለት የአሜሪካ፣ የጣሊያን፣ የፈረንሳይ የጀነራሎች ኢትዮጵያ ላይ መገኘታቸው አይደለም። ተራ ማለት ግብፅ ሄዶ ተላላኪነት አጀንዳን ተቀብሎ ወደ ምሽግ መመለስ ነው። ተራ ማለት ለሰው አገር ፍላጎት የራስን የማድረግ ተስፋ አሳልፎ መስጠት ነው። የተሰማው ፍንዳታ ድፍን መቀሌን የበጠበጠ የተሰማ በጣም ጩኸት የነበረው እንደሆነ ተሰምቷል። እኔ የሚገርመኝ ጌታቸው ሲሰድበው ከነበረው ሰው ጋር መስራቱ አይደለም። የዶክተር አብይ አህመድ እንደዛ ሲሰድበው ከነበረው ጌታቸው ረዳ ጋር መስራቱ ነው የሚገርመኝ። እሱ ነው ቂመኛ አለመሆኑ ነው እድል መስጠቱ ነው። መገረም ያለብ፣ መደነቅ ያለብ በሱ ነው። ከጌታቸው ከአብይ ጋር መስራት በላይ የዶክተር አብይ አህመድ ለጌታቸው እድል መስጠት ይገርመኛል።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 እጀምራለሁኝ ቪዲዮዎቻችንን ወደ ተለያዩ የቴሌግራም ግሩፖችም እንዲሁ ሼር ብታደርጓቸው የበለጠ ተደራሽ እንድንሆን ስለሚያግዘን እሱ እንድታደርጉልን ጠይቄ ነው የምጀምረው። ዛሬ በቆይታችን በጣም በርከት ያሉ ጉዳዮችን እንዳስሳለን። የኤርትራ ቤተመንግስትን ድንጋጤ፣ የሻዕቢያ ባለስልጣናትን ለቅሶ የምንፈትሸውና የምንበረብረው ይሆናል። የኤርትራ ቤተመንግስትን ለድንጋጤ ዳረገው የሰሞኑን የአዲስ አበባ እንቅስቃሴ እንመለከታለን። እሱን በስፋት ነው የምንዳስሰው። እንዲሁም ደግሞ በመቀሌ የፈነዳው ቦምብ ምንድን ነው? ህወሓት ደህና ናት ብለን የምንጠይቅና የምናነሳ ነው የሚሆነው። የጠቅላይ ሚኒስትር ዶክተር አብይ አህመድን አስገራሚ ተግባርም እናነሳለን። በድጋሚ ላይክ፣ ሼር፣ ሰብስክራይብ እንድታደረጉ ጠይቄ ነው የምጀምረው። ወደ ዕለቱ አበይት ጉዳይ ከመግባቴ በፊት ግን በቅድሚያ አንድ ጥሩ ዜና አንስተን እናልፋለን። እንግዲህ እንደምታውቁት ዓለም አቀፍ ተቋማትና ዓለም አቀፍ የሆኑ ድርጅቶች አይኖቻቸው ወደ ኢትዮጵያ እያማተረ እንደሆነ የሚታውቁት ነው። እንግዲህ በባንኩ ዘርፍም ኢትዮጵያ ለመጀመሪያ ጊዜ ለውጭ ባንክ ፍቃድን ሰጥታለች። ከ1862 ጀምሮ የተመሰረተው ስታንዳርድ ባንክ በበርካታ የሰሃራ በታች ባሉ ሀገራት በኢንቨስትመንት እና በስኬቱ የሚታወቀው ስታንዳርድ ባንክ ወደ ኢትዮጵያ መጥቷል። ቀጣይ መዳረሻውን ኢትዮጵያ አድርጎ መርጧል። ከብሔራዊ ባንክም ፍቃድ ተሰጥቶታል። እንግዲህ ይህ የሚኖረው ሚና ቀላል የሚባል አይደለም። በኢንቨስትመንት ረገድ በኢትዮጵያ ላይ አምኖ መምጣቱ የሚኖሮ ፍቺና የሚኖረው ትርጓሜ በጣም ቀላል የሚባል አይደለም። በኢኮኖሚያችን ላይ እያሳየን ያለነውን ማንሰራራትም ተስፋ የሚሰጥና ይበል የሚያሰኝም ተግባር ነው እና የመጀመሪያው ፍቃድ የተሰጠው የውጭ ባንክም ሆኗል። ይህ በኢትዮጵያ ላይ ለሚያሟርቱ ሰዎች ምናልባት ጥሩ ዜና እንዳልሆነ የምታውቁት ነው። ያው እንንገራችሁ፣ መልካም መልካሙን ስለማያነሱት፣ መልካም መልካሙን እናንሳው ብለን ነው። ይህን ካልን ዘንዳ ወደ ዕለቱ አበይት ጉዳያችን እናልፋለን። የዕለቱ አበይት ጉዳያችን የኤርትራ ቤተ መንግስት ለቅሶና እየዬ ነው። የኤርትራ ማስታወቂያ ሚኒስትር የሆኑት አቶ የማነ ትናንትናም በኢትዮጵያ ጉዳይ ላይ መግለጫ አውጥተዋል። ይህ መግለጫቸው ትንሽ ግርታ የተሞላበት የኤርትራ ቤተ መንግስት ከባድ ፍራቻ ውስጥ እንደወደቀና እየተረበደበደ እንዳለ የሚያሳይ ነው። ያው እንግዲህ ኢንተርኔት ያላቸው ብቸኛ ግለሰብ ስለሆኑ ቀኑን ሙሉ ስለ ኢትዮጵያ ሲያወሩ ነው የሚውሉት። ከዚያ በፊት እንዳነሳንላችሁ ቀኑን ሙሉ ስለ ኢትዮጵያ ነው የሚያወሩት ሰውየው። ቀኑን ሙሉ ስለ ኢትዮጵያ ነው የሚያስቡት። ሌላ ስራም ያላቸው አይመስለኝ። እኔ እንደው በቃ ስለ ኢትዮጵያ ነው ሲያወሩ የሚውሉት። እና ከሰሞኑ ወደ አዲስ አበባ እየተመላለሱ ያሉት ጀነራሎች ጉዳይ ሰላም የሰጣቸው አይመስሉም። የኤርትራ ቤተ መንግስትን ለከፍተኛ ፍርሃትና ድንጋጤውን የዳረገው እንደምታውቁት የፈረንሳይ፣ የጣሊያንና የአሜሪካ ወታደራዊ ጀነራሎች አዲስ አበባ ነበሩ። በጣም በሚገርም ሁኔታ በአንድም በሌላ ከቀይ ባህር እና ከባህር ጋር የተያያዙ ጉዳዮችን ሶስቱም አንስተዋል። የጣሊያኑ ከኢትዮጵያ ጋር በባህር በር ጉዳይ ላይ ተስማምቶ ለመስራት ተፈራርመዋል። የአሜሪካው ኢትዮጵያ ወደ ቀይ ባህር መምጣቷ ለቀጠናው ሰላምና ደህንነት ዋስና እንደሆነ አንስተዋል። የፈረንሳዩ ኢትዮጵያ ወደ ዓለም አቀፍ የንግድ መስመር መምጣት እንዳለባት በጉልህ ተናግረዋል። ይህ ለኤርትራ ቤተ መንግስት ጥሩ የሚባል ዜናማ አይደለም። መግለጫቸውን በነገራችን ላይ እነሱን መናገር ስለማይችሉ ኢትዮጵያ ወይ ደግሞ ብልጽግና ብለው ነው ምላሽ የሰጡት። እዛው መልስ አትሰጡም እንዴ? እኛን ምን አርጉ ነው የምትሉን? እዛው መልስ ሰጠ። ፈረንሳይ ብላችሁ መልስ ሰጧቸው፣ አሜሪካ ብላችሁ መልስ ሰጧቸው፣ ጣሊያን ብላችሁ መልስ ሰጧቸው። እኛ የጠየቅነው ሀቃችንን ነው። እነሱም የደገፉት ሀቃችንን ነው። ማንም ደገፈንም አልደገፈንም ሀቃችንን ማንሳታችንን ደግሞ አንተውም። ግን ይሄንን መግለጫ ዘርዘር አርገን ልንመለከተው ይገባል። የተወሰኑ ነጥቦችን ልናነሳበት ይገባል። የመጀመሪያው ህዝብ እያነሳሱብኝ ነው ብለዋል። ብልጽግና ነው የሚሉት ይገርመኛል። እኔ የአንድ የፖለቲካ ፓርቲ ብቻ ጥያቄ ለማድረግ የሚሄዱበት መንገድ ማለት ነው። ህዝብ እያነሳሱብኝ ነው በአራት አቅጣጫ የሚል ክስን አንስተዋል። በመጀመሪያ እኛ ኢትዮጵያውያን በእናንተው ወኪሎች በእናንተው ኤጀንቶች ድምፃችን ታፍኖ ሀቃችን ታፍኖ እውነታችን ታፍኖ እንጂ የባህር በር ጥያቄ ሀገሩን ከሚወዱ ኢትዮጵያዊ ልብ ላይ ጠፍቶም ተፍቆም አያውቅም። ነውር ተደርጎ ታቡ ተደርጎ እንዳናነሳ ተደርጎ ምላሳችን ተሸብቦ አንደበታችን ተሸብቦ እማይነሳ ጉዳይ ሆኖ እንደምንኖር እንድናምን ያደረጉት ወኪሎቻችሁ ናቸው። ከዚያስ ዶክተር አብይ አህመድ አሊ የሚባሉ ሀቅንና እውነትን ፊት ለፊት ይዘው ለመምጣት የማንንም ይሉኝታ የማይፈልጉ የሀገራቸውን ሀቅ ለማንሳት የማንንም ይሁንታ የማይጠይቁ ለሀገራቸው ጥቅም ደፍረው የሚዋደቁት ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ በድፍረት ጥያቄውን አነሱት ታቡ መሆኑ ቀረ ነውር መሆኑ ቀረ ልባችን ላይ ያለ ጥያቄ ነው የተነሳው ሁሉም ኢትዮጵያዊ ልብ ላይ ያለ ጥያቄ ነው ወኪሎቻቸው አፍነውት ነው እንጂ ስለዚህ የዶክተር አብይ አህመድ አሊ መንግስት ይህንን ጥያቄ ማንሳቱ ህዝባዊ መንግስት መሆኑን የህዝብን ስሜትና ልብ የሚያውቅ የሚያደምጥ ለሀገር ጥቅም የሚዋደቅ መንግስት መሆኑን ያሳያል እንጂ እያዘመተብኝ ነው ምናምን ምናምን ለሚል ክስ ብዙ አያስኬድም። እኛ ጥያቄያችን በሻዕቢያ ኤጀንቶች ታፍኖብን የነበረ ምስኪን ሰዎች ነን። የባህር በር አጀንዳ የባህር በር አጀንዳ ነው፣ እማይቀር ጉዳይ ነው፣ እማይቀር ጉዳይ ነው። ሌላው በጣም ያሳቀኝ አንድ ጉዳይ አንስተዋል በቀይ ባህር ላይ ንግዱን የሚፈጽም በሙሉ የቀይ ባህር ድርሻ አይኑረኝ ማለት አይችልም ብለዋል። ይሄ ትክክል አይደለም ማለት ኢትዮጵያን እንደሌላ ሀገር እንደማንም ማንም ሀገር በቀይ ባህር ላይ ንግዱን እንደሚፈጽም እንደ ማንም ሀገር አርገ ማንሳት አትችልም። ኢትዮጵያ በቀይ ባህር ላይ የባህር ባለቤት የነበረችው ብሎም ከባህሩ በጣም በጥቂት ኪሎ ሜትሮች ርቀት ላይ የምትገኝ በባህሩ ላይ የሚፈጠሩ የትኛውንም አይነት አደጋዎች ኢሚዲየትሊ የሚያጠቋት ሀገር ናት። እንደው እንደዛም እነሱ በሚሉት ሎጂክ ሎጂካል ለመሆኑ የሚሞክሩበት መንገድ ራሱ ብንሄድ ብንሄድ ማለት ነው። አሜሪካን በለው ማንም በለው ማንም በለው በቀይ ባህር ላይ ንግድ የሚፈጽሙ ሀገራቶች ቀይ ባህር አካባቢ ላይ ካሉ ሀገራት ጋር የጦር ቤዛ አላቸው። እንግዲህ ለነሱ ያነሱትን ሀሳብ ነው ለኢትዮጵያ ሲሆን የሚከለክሉት። ኋላ ላይም የማነሳው ይሆናል፣ ኋላ ላይም የማነሳው ይሆናል እና ይሄ በጣም ትክክለኛ ያለ አይደለ ሀሳብ ነው ማለት የባህር በር ሊኖሩ አይገባም። ምን ማለት ነው ይሄ? ኋላ ላይም አነሳዋለሁ። ኢትዮጵያ እንደ ማንኛውም ሀገር ልትነሳ አትችልም። ኢትዮጵያ እንደ ማንኛውም ሀገር አይደለችም። በጣም ጥያቄዋን ማንሳት የምትችልም የሚገባትም ሀገርም ናት። እና ለማንኛውም የቀይ ባህር አደጋ ተጋላጭ የሆነችን ሀገር በዛ መጠን አድርጎ ማንሳት ትክክል አይደለም። ስለዚህ ይሄ በጣም የተሳሳተ መንገድ ነው። በነገራችን ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ ቀደም ከአመታት በፊት የቀይ ባህር ደህንነትን አስጨንቋቸው ያነሱት አንድ ሀሳብ ነበረ። እስቲ እሱን ቪዲዮ አይተን እንመለስ። ሌላው የባህር ላይ ሚና ነው

ናት። ሁሉም ማለት ነው፣ ኢትዮጵያ ወደ ቀይ ባህር የምትሄደው የደህንነት ጥያቄ ስላለባት ነው ማለት። እነኚህ ሰዎች የሚገርመኝ ነገራቸው ሊጠብቁን አይችሉም። የከፋ ነገር ይመጣ። አይጠብቁንም፣ አቅም የላቸውም፣ ደካሞች ናቸው። እንጠብቅ ራሳችንን እንከላከል ወደዛ እንምጣ ስንልም አይፈቅዱልንም፣ አይፈልጉም። አትበሉም፣ አንበላም ብለውን ሲያበቁ አደጋ ቢመጣም ያጥፋን፣ ያጥፋችሁ ነው። ሊዋጥላቸው አይችልም እና አቶ የማነ ያሉት ነገር ውሃ ያነሳም። የፈረንሳይ ጀኔራልም ኢትዮጵያ ወደ ዓለም አቀፍ የንግድ መስመር ይሄ ወደ ባህር መምጣት አለባት ብለዋል። ስለዚህ ይሄን መልስ መስጠት ያለባቸው አቶ የማነ ለፈረንሳይ ብለው ነው። ፈረንሳይ ማለት ሲፈሩ ብልጽግና ብሎ ያለቅሳሉ። ሰዎቹ ምን አይነት ሰዎች እንደሆኑ ነው ያላውቅም። ይሄ መልስ በቀጥታ ለፈረንሳይ ምናምን መስጠት ያለበት ነው። ምክንያቱም ይሄን ያሉት የፈረንሳዩ የምድር ጦር አዛዥ ስለሆኑ ማለት መነሳት ካለበትም በዛ አንግል። ግን ጥቅቅ ሀሳቡ ትክክል ነው በቃ ኢትዮጵያ በንግዷን ትፈጽማለች፣ ወደ ባህር በሯም ትመጣለች። ይህንን በደንብ አድርጎ አስረግጦ ማንሳት ያስፈልጋል። ሊቃለል አይችልም፣ ሊቃለል አይችልም። ሌላኛው ያነሱት ነጥብ የባህር በር የባህር ኃይል እያቋቋመች ነው ይሄ ለእኔ አደጋ አለው። በፍጹም ይሄ ለኤርትራ አደጋ አይደለም። በፍጹም ይሄ ለኤርትራ አደጋ አይደለም። የባህር ኃይሉ ደግሞ ከጣሊያንም ደግሞ ከባህር ኃይሉ ጋር ተፈራርማለች እና በጣም በጣም ደስ የሚል ጉዳይ ነው። የደህንነት ትሩፋት የለውም ብለዋል። የኢትዮጵያ የቀይ ባህር ጥያቄ የደህንነት ትሩፋት የለውም የሚለው ሀሳብም ደግሞ መልስ የሚሆነው ለማን ነው? ለአሜሪካዊው ጀነራል። እሳቸው ናቸው ኢትዮጵያ ወደ ቀይ ባህር መምጣቷ ለቀጠናው ሰላምና ደህንነት ዋስነ ነው የሚል ሀሳብን ያነሱት። ስለዚህ በአንድም በሌላ የጀነራሎቹ አዲስ አበባ ላይ መገኘት ለኤርትራ ቤተመንግስት እረፍት ነስቷል። አስፈራርቷቸዋል። ልባቸው ድቡ ድቡ ድቡ እያለ ነው። አይዟችሁ። ሌላ ምን ይባላል? ሌላ ምን ይባላል? አይዟችሁ ነው ይባለው። የኢትዮጵያ እንቅስቃሴ አደጋ አለው የሚል ሀሳብን አንስተዋል። እኔ ምን አደጋ ምን እንደይመስላቸው አላቅም። ይሄን ሁሉ ግን ብለው ሲያበቁ ይሄን ሁሉ ነገር ግን ያዘረዘራቸውን ጉዳይ ተራ ጉብኝት ብለውታል። የጀነራሎቹን ጉብኝት ተራ ብለውታል። ምንድን ነው ተራ? አታቁም ነው ተራ ስለሚባል ጉዳይ አታቁም ነው። በጣም ነው ግራ የገባኝ ማለት። ተራማ ተራ ጉብኝት ማለት የአሜሪካ የጣሊያን የፈረንሳይ ጀነራሎች ኢትዮጵያ ላይ መገኘታቸው አይደለም። ተራ ማለት ግብጽ ሄዶ ተላላኪነት አጀንዳን ተቀብሎ ወደ ምሽግ መመለስ ነው ተራ ማለት ለሰው ሀገር ፍላጎት የራስን የማድረግ ተስፋ አሳልፎ መስጠት ነው። ተራ ማለት ትርጉም እሱ ነው፣ ሌላ ጉዳይ አይደለም። እና ይህንን በዚህ መጠን የፈሩትን እንትን ተራ ብለው ለማጣጣል ሲሞክሩ ገርሞኛል። ያው አልሞትኩም አለው ነው ንግግሩ። አልሞትኩም አለው ነው። በዚህም ተባለ በዛ ግን ኢትዮጵያ ወደ እንትን ትመጣለች። በጣም ያሳቀኝ አንድ ነጥብ በዚህ መግለጫ ላይ ሲተነትኑት ግን አንድ ሀሳብ አንስተዋል። እሱም ምንድን ነው ለንግድ ከሆነ እንፈቅዳለን ለንግድ ከሆነ ለንግድ ከሆነ ምናምን የሚለው ጋር መድረሳችሁም ጥሩ ነው፣ ችግር የለውም። ለባህር ኃይሉም ትፈቅዳላችሁ ቀስ ብላችሁ። እንደዚህ አይነት ትርጓሜ ያለው ሀሳብ አንስተዋልና እኔ ገርመኛል። ጅቡቲም እንትን ስትል ይህንን ነበር ያነሳችሁ ያኔ የባህር እንትን ሲባል ምናምን ለንግድ ከሆነ እንትን ኮሜርሻል ከሆነ ለጦር ቤዝ ግን እንትን አንልም። ይሄ የግብፅ ፍላጎት፣ ሀሳቡ ስሩ የግብፅ ነው፣ ግብፅ ናት። ይሄ ኢትዮጵያ ወደ እንትን አትመጣም። ጥራት መሰረትም ወደ ቀይ ባህር ደርሻ አትልም እስከ ፍርድ ቀን ምናን የሚለው የግብፅ ሐሳብ ማንም አይደለም። እና አቶ የማነ የግብፅን ሐሳብ የግብፅን ምናምን ነው የለፈፉትም የደገሙትም ከዚህም አንጻር ካየ ነው እና ብዙ እንትና ትበሉ፣ ኢትዮጵያ ጥያቄዋን ታስመልሳለች። በአንድም በሌላ ኢትዮጵያ ጥያቄዋን ታስመልሳለች። ይሄ የማይቀር ጉዳይ ነው ለማለት ነው። ሌላኛው እንድንመለከተው የምፈልገው ጉዳይ በመቀሌ የተሰማው የቦምብ ፍንዳታ ነው። እንግዲህ በመቀሌ ከባድ የተባለ ፍንዳታ ተሰምቷል። ፍንዳታው ከተሰማ በኋላ በርካታ መላምቶች ከተሰጡ በሚዲያዎችም ከተዘገቡ በኋላ የትግራይ ክልል ጸጥታ ቢሮና ኃላፊው መግለጫ ሰጥተዋል። በመግለጫቸው ክልሉን ለማተራመስ ዓላማ ያላቸው ክልሉን ማተራመስ የሚፈልጉ ሰዎች ምናምን ምናምን የሚሉ ሐሳቦች ነው ያነሱት። በጣም በርካታ እንትኖች ዘርዝረው ክልሉን ለማተራመስ ነው ብሎ የተነትኑና በስተመጨረሻ ግን ያፈነዱት ሰዎች በቁጥጥር ስር እንዳልዋሉ ይናገራሉ እና ታዲያ ማን የላካቸው እንደሆኑ ምን እንደሆኑ ምን እንደሆኑ በምን አወቃችሁ ገና ሳትይዟቸው ገና በቁጥጥር ስር ሳታውሏቸው ሌቭል ማድረግ ለመሰረቱ የተሰማው ፍንዳታ ድፍን መቀሌን የበጠበጠ የተሰማ በጣም ጩኸት የነበረው እንደሆነ ተሰምቷል ታውቋል ፎቶዎቹ ሲታዩ ግን የሆኑ የሆነ እንትኖች ናቸው እና እኔ የዚህ ነገር ውስጥ ምናልባት ህውሃት እጇ ወደ ጎን ማየት ጥሩ ነው። ህውሃትን በአይነ ቁራኛ ማየት በጣም ጥሩ ነው። የምታደረጋቸው ነገሮች ው ከህውሃት አመል አንጻር ማለት ነው እና ማንም ሳያዝ ማንም በቁጥጥር ስር ሳይውል በወንቦ ወይም እንደሆነ ሳይታወቅ ክልሉን ማተራመስ የሚፈልጉ እንትን ያሉ እንትን ያላካቸው ምናምን የሚል ሌቭል አድርገው ደምድመው ነው መግለጫ የሰጡት ከዛ ግን በቁጥር ስር አልዋሉም ይላሉ እና በምን አወቃችሁ ላኪዎቻቸውን በምናወቃችሁ አጀንዳውን በምናወቃችሁ። ምናና ከተሰማው ፍንዳታ አንጻርም የታየው ፎቶ ብዙ አሳማኝ አልመሰለኝም። እና ህወሓትን እዚህ ጉዳይ ላይ በአይነ ቁራኛ ማየት በጣም በጣም ወሳኝ ነው። ህዋት እዚህ ውስጥም ምን ምን ምን አስባ ነው ብሎ ማየት በጣም ጥሩ ነው። ከህዋት ስሪት እና ከህወሓት ተፈጥሯዊ ባህሪ አንጻር ለማየት ማለት ነው እና ጉዳዩን ከዚ አንጻር መመርመር የግድ የሚል ይመስለኛል። ሌላኛውና የመጨረሻው ጉዳይ ከአቶ ጌታቸው ረዳ በኋላ የታዘብናቸውን ነገሮች በጥቂቱ እንድንዳስስ የፈለግኩበት ጉዳይ ነው። ከአቶ ጌታቸው ረዳ ኢንተርቪው በኋላ በርካቶች ሀሳብና አስተያየታቸውን እየሰጡ ነው፣ እየተንጫጩ ነው። ምን እያሉ ነው? ምን እያሉ ነው? ግን አንዳንዶቹ እያነሱት ያለው ሀሳብ ትንሽ አስገርሞኛል። የሚያስገርመው አያስገርማቸውም የማያስገርመው ደግሞ ያስገርማቸዋልና እያየዋቸው እየታዘብኩኝ ነበር። አንዳንዶቹ ማሳመን የፈለጉት ጌታቸው የትግራይ ህዝብን ክዷል የሚል ነው። እኔ ለምን እሱ ጋር በምኑ እንደዛ እንዳሉ አላውቅም። እንዳውም እንዳውንም ለትግራይ ህዝብ ታምኖ ለትግራይ ህዝብ ሰላምና ደህንነት የሚጠቅም ስራ እየሰራ ያለበት ጊዜ ትዝ አይለኝ። የእነዚህ ሰዎች ሚዛን መለኪያው ስድብ ስለሆነ ለምን አልተሳደበልንም ካልሆነ በስተቀር እና ይሄ ብዙ እንትን አይለም ሌላኛው ያነሱት ጌታቸው በቃ በጥቅሉ ሀሳባቸው ጌታቸው ለምን ሲሰድበው ከነበረው ግለሰብ ጋር ሰራ ነው እኔ ይሄ አይገርመኝም እኔ የሚገርመኝ ጌታቸው ሲሰድበው ከነበረው ሰው ጋር መስራቱ አይደለም የዶክተር አብይ አህመድ እንደዛ ሲሰድበው ከነበረው ጌታቸው ረዳ ጋር መስራቱ ነው የሚገርመኝ እሱ ነው ቂመኛ አለመሆኑ ነው እድል መስጠቱ ነው ዶክተር አብይ አህመድ ጌታቸው ረዳን ጓደኞቹ ክደውት ከርተውት ሊገሉት ሲሉ አስወጥቶ አስመልጦ ሾሞ እድል ሰጥቶ ቂምና በቀል መልኩ መገዳደልን መለያው ባደረገ የኢትዮጵያ ፖለቲካ ሜዳ ውስጥ እድል ሰጥቶ አብሮ ለመስራት ፈቃደኛ መሆኑ ነው የሚገርመኝ። እሱ ነው የሚገርመኝ ዶክተር አብይ የተሻለ ብልጫ አላቸው። የመወሰን አቅሙ አላቸው ላለመቀበል አብሮ ላለመስራት ለመበቀል ከፍ ያለ ቦታ አላቸው። ያንን አላደረጉ መነሳትም መገረምም ካለብህ በሱ ነው መገረም ያለብህ መደነቅ ያለብህ በሱ ነው። ከጌታቸው ከአብይ ጋ መስራት በላይ የዶክተር አብይ አህመድ ለጌታቸው እድል መስጠት ይገርመኛል። ለሀገር ከጠቀመ ለኢትዮጵያ ከጠቀመ ከኔ ክብር ከኔ ምናምን ምናምን ከኔ ስብ እንትን ምናምን ቃ አይደለም፣ ከኢትዮጵያ ጥቅም አንጻር ብለው እድል መስጠታቸው ይገርመኛል። እና እቺ አትሳከርባችሁና መገረም ካለባችሁ መገረም ያለባችሁ በዚህ ነው። ብልጫውን ይዘው አሸናፊነቱን ይዘው ከፍ ያለውን ቦታ ይዘው እድል በሰጡ ጠቅላይ ሚኒስትር ነው። ጌታቸውም ተቸንክሬ አልቀር ብሎ ለኢትዮጵያ በሚጠቅም ቦታ ላይ መለስ ብሎ ተሳስቶ ነበር ወደ ትክክለኛው ቦታ መምጣቱ ይጠቅመው ነው አሉ አይደል እንዴ? ከትክክለኛው ወደ ስህተቱ ሄዱ። ተሳስቶ ነበር ወደ ትክክለኛ መልጣ ተቸንክሮ አለመቅረቱ ጥሩ ነው፣ ይበል የሚያሰኝ ነው። ከዛም በላይ ግን የሚገርመው የዶክተር አብይ አህመድ በቀል መልኩ ባደረገ የኢትዮጵያ ፖለቲካ ውስጥ የመበቀያ ድሉና ቦታው እያላቸው ያንን ሳያደርጉ አብሮ መቀጠላቸውና ነው። እና እሱን ጎራ አታምታቱት ለማለት ነው። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ አዲስ ተስፋ ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና እናንተ ሀገርም እንደ ልማዷ ታሸንፋለች። ዮሐንስ ኮነር ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ ላለሁ የኔና እናንተ ሀገር እንደ ልማዷ ታሸንፋለች። ውዴ ዮሐንስ ኮነር ቤተሰቦች፣ ቸርቆዩን የነገ ሰው ይበለን። ቼርስ